አሰላም አሌይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ እና ተከታታዮች ዛሬ ደግሞ ብሎጋችን በኪችን ነው። አለማጥባ እዛ ነው ብሎጋችን ማለት ነው። ውድቶች እንጀራ በመጋገር ላይ ነን። ኪችን ይሄንን የምታዪት የሆነ ኪችን ውስጥ ማለት ነው እየገለበሽ እያነፈሰሽ የሚሆን ይሄን እሳት

ሽሽ ያለሽ ቤት ያለሽ ተጠርግያለሽ ዝጭ ቤት ውስጥ ትውያለሽ ይመሻል።

ዋያናው አይ ክፋሽ አይምጣ ካለሽ ኤሌክትሪኮን ግዢ። እንደዛም ካለ ደግሞ ያውቀችን ግዢ። አይ ደግሞ አልችልም ካልሽ እንደኔ እንደዚህ ዋናው ጠንካራ፣ ጎበዝ፣ ንቁ ሴት በቃ ለሚመጣውብሽ ጠቃቅ ነገሮች በቃ የሆነ ቦታ የሆነ የማትሸነፊ ሴት መሆን አለበች። ጠንካራ ነው፣ ጠንካራ እኮ ጀግና የለበልብሽ። ምን ማጥራት ያልፋል። ነገ የተሻለ ይሆነ ብለሽ መጣር ነው እንጂ አስፈላጊ ነገር እያጋጠመሽ፣ አይ ግዴታ ነው ማገዱ ቁጣ። ምን ዘፈልቅ ነው? ምን ታገኝ እንዴ? ምን የተሻለ ነው ብለሽ አለሽ

አንቺ አት መጀመሪያ ማለት ነው እንኳን ሊሆሉት ብትለያዩት ያስፈራ ነበር መጋግረው ግን፣ ሰው በሂደት ይማራል። ምን ጎበዝ ብትሆኝ አረፍ ስትመጪ እጅሽ እንቀጠቀጣ ምናምን እሳት ይነካኛል ትይ ምናምን ትፈሪያለሽ ምናምን በሂደት ግን ምሮሽን